ማሚ ሁለት ዓመት አንገትሽ እንደ ፍተሽ አንድ ስራ ብር ካለ እዚህ ሁሉም ሰው ወዳጅ ነው። ብር መተሽ ነው። አንድ ብር ሳይኖር አብረሽ ከነሱ ጋር ስታኪ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 ትናንትና በአስር ብር የኖረች ኑሮ ዛሬም እንደዛ በ አስር ሺህ ብር ትኖራለች። መቶ ሺህ ብር ብትል ሺህ ብር አታውቂም። አንድ ቤት ቀለም ላይቀባ ይችላል ተቸገርኩ ብሎ ቸገረኝ እኮ እንደዚህ እንደዚህ ብር ብታበድረኝ፣ እንደዚህ እንደዚህ ብሰጠኝ፣ እናቴ እናቴ ጋር ብሄድ ገጠር ብገባ አይምሮ ሊነካ ይፈልጋል። ገባችሁ? አፈር በልቼ ነው እኔ የምኖረው። ኖረው ለምንድን ነው አንተ ምረዳ? አያችሁ፣ ልክ የሆነ ሰው ፈለጠ ቆረጠው ስትባሉ ያገኛችሁ ትራንስታችሁ እንዲህ ብር እንደዚህ ብር እናንተ እንደዚህ ብሩ እንጂ እናንተ እንደዚህ አድርግላችሁ ምናምን። አንቺ ስማናለሽ አቤብቴ፣ አንቺ ብትታመሚ ስማን ይሰበስብልሻል። እኔ ፌመስ ነኝ ታላቅ እህቴም፣ ሁለት ታላቅ እህቶች አሉኝ። ሁለቱም ወደ ስምንት ና ሰባት አመት ትንሽ በማይባል እንደምጡ ነው ያገቡት። እራሱ ያንን ያህል የእህትነት ፍቅራቸውን እራሱ አናውቅም። ልጅ እያለን ሄዱ ለእኛ ብለው የድሀ ልጆች ስለሆንም፣ ከዛ ረጅም አመት ሰሩ መጡ፣ ማድረግ ያለባቸውን አደረጉ፣ አገቡ። ተቀለኛ ነው የኖሩት። አሁን እነሱ ቤት የላቸውም። ማዘርግም ቤት አላት እና በቃ መሰረት ናችሁ። ግን እኔ አሁን ከእህቶቼ አንጻር የምመክራችሁ ነገር ምን መሰላችሁ? ወላጅ ብር አይበቃውም፣ ሰማችሁ። እናት በፊት ትዝላችኋል። እጻን እያለ አባታችን ኬታ መጣው፣ እንዴት አመጣ አያገባንም፣ ግን የኢድለት የበአል ጊዜ ልብስ መግዛት አለበት። ምናምን ካልገዛልን ደሞ እና ኮርፋለን። እኔ እኮ አጥቶ ነው አጥቶ ተቸግሮ ነው። እና ወላጆችም እንዲህ ነው፣ ሲያረጁ ወይ ትልቅ ሲሆኑ፣ ለዚህ ይጣ ይቸገር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 አንድ ሺህ ድራም ይከፈልሽ፣ አንድ መቶ ድራም አንድ መቶ ሪያል ይከፈልሽ፣ አንድ ሺህ ሪያል ታገኛለሽ። ባይዘቡ የዛሬ ወር በጣም ሰነፍ ያደርጋችኋል። ይሄ በቃ ነገ ስለምታገኙ ዛሬ መረዳት ያለበት ሰው ጋር ትረጃለሽ። አንቺ ብትታም የሚስማን ይሰበስብልሻል። እኔ ፌመስ ነኝ ወይ ታዋቂ ነኝ ወይ ታቦኩኝ። በእናንተ አንኩላሊቲ የሆነ ነገር ሆነ እርዳታ መጥቼ ጠየቅኩኝ ወይኔ ሳምኩን ነው ደው ነበር የሆነ ነገር ቢሆን ትረጅኛለሽ። ታከማኑ አንቺ ማን ይረዳሽ? እስኪ አንዳችሁ እንደው በጣም የሙሂብ ተከታታዮቻችን ነው ማወራችሁ የዩቲዩብ ላይ ምናምን ኢሳም እና ኢክራም ተጋቡ በጣም ነው የምንወዳችሁ በጣም እኮ የምናከብራችሁ ምናምን የምትሉ ሰዎች እስኪ ነው ብትታመሙ እናንተ ማን ይደርስላችኋል? በአላህ ወላሂ የምሬ ነው ማን ይደርስላችኋል? እና ለራሳችሁ ባናቱ ይተገል ሁሉም ሰውይ፣ እና ወንዶችም ቢሆን አላህን ፍሩ። እነሱ የላች ምን መሰላችሁ አሁን የተላለፈ ነው። ለወንድ ብር ትልቅ አላችሁ፣ ወንድ ጋር ትንከባከባላችሁ ምናምና በደንብ ነው፣ ምን ረዳችሁ ባይዘቡ። እናንተ ከእድሜ ጋር ትዳር እንዳይመልጣችሁ፣ ትዳር የብላችሁ ነው የሆነ ሰው የምታግዙት ወላሂ ብሬ ነው ትዳር ይሆነኛል ልጅ ያገኛለው፣ እዚህ ከጎንም ስራ እየሰራው እሱንም እየተንከባከብኩ በላችሁ፣ ስትመጡ የምታርፉበት ፍቅር እንዳለ ትዳር እንዳለ ሀሳባችሁ ገንዘባችሁን ትልካላችሁ። ይህ ወንድ አላህ አፈር ያስበላህ። በቃ ወላሂ ለዚህ አረብ ሀገር ሴት ጠብሰ ብር የምታስልክ ወንድ አላህ አፈር ያስበላህ። ሲጀመር ደግሞ ሰው ይሆናል አይቼ አላቅም። ሴትነትሽ እድሜ አልፎት መውለድ ሲከብድሽ ምናምን፣ ይህ ሁሉ ላይፍ የተከፈለላቸው ወላጆች ማለት ነው። የወላጅ ሀቅ እየበላው አይደለም። ወላጆች ስላንቺ አያገባቸውም። አንድ ልጅ እንኳን ብትወልጂ ልጅ ኖሮ ይሉሻል። ያኔ ለነሱ እየለፋሽ እንደነበር አያውቁም። ወላሂ በጣም በጣም በጣም ትንሽ ወላጆች ናቸው። ነይና ነይና እዚ አግቢ፣ ተይ ይቅርብኝ ነው ችግር የለም እዚ አላህ ይረዝቀናል የሚሉ ትንሽ ትንሽ ወላጆች ናቸው። ወላሂ አብዛኛው አይመለከታቸውም። ልጅ ውጭ ያለች ቁጭ ብዬ እበላለሁ አንዳንዶቹ አንቺ ውጪ ስትሄጂ ስራ ያቆማሉ። እዚህ የሚሰሩትን ተፍ ተፍ የሚሉትን አላህ ይራዝቃል። አንቺ በተወሰነ መልኩ አግዥ፣ አሊያ ለራስሽ ኑሪ። ወላሂ ለአዚ ቤት መግዛት ምናምን የሚባል ህግ የለም። ብርሽን ሴብ አድርጊ፣ ሴብ መደረግ ያለበት ቦታ ሴብ አድርጊ። እንደ አረብ ሀገር ሴት ልጅ ላይ የሚጮት ሀገር የለም ወላሂ። ለአዚ አይለቅም አይለቅም። እዚህ ብትመጡ ስራ የለም፣ ቢኮዝ ኦፍ ለምለው ታውቃላችሁ። ብር ስለሌላችሁ ብር አልያዛችሁም። አስራ ምናምን አመት አራት አምስት አመት ሰርተሻል፣ ብሩስ የለም። ማን በላው? ቤተሰብ የሆነ ሰው ወንድም ከአንቺ ይፈልጋል፣ እህት ከአንቺ ይፈልጋል፣ እናት ከአንቺ ትፈልጋለች፣ አባት ከአንቺ ይፈልጋል፣ ኢቨን አልፎ አጎት ከአንቺ ይፈልጋል። ከውጭ ስትመጪ ጎረቤትም ከአንቺ ይፈልጋል። ማንም ስለ አንቺ ልፋት አይመለከቱም እና በዚህ ዓለም ላይ ይኸውልሽ አምስት ምንድን ነው አስር አስር አስራ ምናምን አመት 10 10 አመት ለቤተሰብሽ ከምትለፊ ሁለት አመት ለራስሽ ብትለፊ ላይ በጣም ፎከስ አድርጉ፣ ወላይ ፎከስ አድርጉ። ለኛ ቤት ገዙ እንጂ ለነሱ እና በቃ ታስራለሁ በቃ ሁለት አመት ምናምን ነገር በቃ። ወይ እንዳይጨነቁ አድርገሽ የሆነ ስራ ተበላሽቶብኝ ምናምን፣ ሁለት አመት አንገትሽ እንደ ፍትሽ አንድ ብር ሳትወጪ ያዢና፣ እኔ እዚህ ስራ ጀምሬ ትሰራለች። ብር ካለ እዚህ ባይዘው ይሁሉም ሰው ወዳጅ ነው። ብር ከሌለ ይቻለፈባት አሮጊት ነው የምትባለ። ቤተሰብሽ ራሱ ወላሂ አሰባችሁታል። አስራ ምናምን አመት ለፍተሽላቸው መተሽ፣ ወላሂ ነው የምልሽ አንድ ብር ሳይኖር

ኔትወርክ ነው ወይስ ኔትወርክ የለውም ወይ? የእኔ ኔትወርክ ነው። ጋይ ስታርት አፕ አድርጎ እስቲ ደህና ነሽ? እንዴት ነህ? ደህና ነች አለን አልሐምዱሊላህ። እስቲ እስቲ ጌም የተጫወት ስታርት አፕ እናስደረግ አሎን አይደቅም። ኔትወርኩ አሁ ሆነ ቤት ብገባ ደስ ይለኛል። ሄት ቤት አራ አለሆን የጠፋለው ተቀባይ አክሴፕት አርግ የአንቺም ኔትወርክ አስቸጋሪ ነው መሰለኝ። ጋይስ ታብታፕ አርጉ። እስኪ ኔትወርካችን እንዲለቅ ታብታፕ አርጉ፣ ያለበለዚያ የላይቭ ሞራል ያጠፋው ነው። እኔም እኮ ልክ አሁን እንትን ብሏል ኔትወርክ እኔ ጋም አንቺ ጋም ነው እያስቸገረ ያለው ዌቲንግ ፎር ኮኔክሽን እያለ አረ ተቀብሏል። በቃ አሁን እኮ እየሰራ ነው። ጋይስ ፈርስት ጊፍት ደብል ነው፣ ታፕታፕ እያረጋችሁ። ፈርስት ጊፍት ኢዝ ደብል ደብል። ፋሚሊ ደብል ታፕ ስክሪን። አይ ዱንያ ቴንክ ዩ ሶ ማች ፎር ሮዝ። እናመሰግናለን ለአበባው። እውነት እውነት ክብረ በይልን ጋይስ ታፕታፕ እያረጋችሁ ቤተሰብነታችሁን አሳዩን፣ ታፕታፕ እያደረጋችሁ ቤተሰብነታችሁን፣ አብሮነታችሁን አሳዩን ውድ ቤተሰቦች። አሁን አበባ ያላችሁ ማለት ነው፣ ዝምብላችሁ ደብሉን ትከፍቱታላችሁ። ከዛ ጊፍተር ከመጣ ፑሽ እንዲያደርግ ማለት ነው። አሁን ስንት አበባ መሰላችሁ? አዘጋጁ አዘጋጁ ሁለት አበባ አዘጋጁ ጋይስ ሁለት አበባ አዘጋጁ ሱሱዬ አሁን አለም ቆይ ልክ ሲያዝ ሲያዝ አሁን አሁን አንድ ሰው ሁለት ሰው አንዳንድ አበባ ሱሱ አሁን ብታሸንፈ ትቀጣኝ ቀላል ቀጣሽ አለው ሌላ ሰው አንድ አበባ ሰኝዬ የአንድ አበባ ቴንኪው ሱሱዬ ቴንኪው ቴንኪው ሶማች ማይ ፋሚሊ እንዴት አልቀጣሽም አንቺ ብታሸንፍኝ፣ አቀኝኝም ስሚ፣ ደግሞ ኧረ አልቀጣም። እኔ አልፎ አለ። ምን ተገኝቶ ነው እንደዚህ ያመረብሽ? ጋይስ ደብል ደብል እን ከአዳማ ወጣሽ እንዴ? ደብል ፋሚል ደብል ደብል ደብል ተው። ከዚህ ፕሮሞሽን ምናምን ጠፋክ። አዳማ ብዙ አልመጣማ። ቤተሰብ ጋር ብቻ መጣለው። መልሽ ይመለስ ሰው፣ አትፈልጊም? ለዛ እኮ ነው። እኔማ ሰው እንዴት እንደምፈልግ እኮ አይተዋል። በጣም በጣም ነው እንጂ ያየሁት። ጋይስ ታብታ ፓሉ ባር ጋይስ ታፓር ሁላችሁ፣ ቴንክ ዩ ሶ ማች፣ ቢግ ሪስፔክት ኤን ቢግ ላቭ። ኔትወርካችን ባይኖርም እናንተ ግን አላችሁ

ሁለት ሆኖ ወይስ የሚመጣው ማለ ገባ። እኔ አውቀዋለሁ ያለፈው እኔ አውቀዋለሁ። ይሄን ያህል አራት ታውቂው ያለፈው ይሄን ያህል ደንዝሻለህ። እንደ ደግሞ ያው መጥቼ ነበረ ያልክም መሰለኝ እኮ ነው እና ነው። ቅዳሜ መጣለው ሰርጋለ፣ እዛ ደውልሻለ እንገናኛ እንትን